ጥልን ክቡራን ኢትዮ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችን ቆዩ። ካንሰር ሁላችንም ይነካል። ፕሬዚዳንት ባይደን የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በካንሰር በሽታ መያዛቸውን ተከትሎ ከዓለም ዙሪያ ለተደረገላቸው ድጋፍ ምስጋናቸውን አቀረቡ። ፕሬዚዳንት ወደ አጥንታቸው ተዛምቷል በተባለው የፕሮስቴት ካንሰር መጠቃታቸውን ተከትሎ የብሪታንያዊ ንጉስ ቻርለስ የግል ደብዳቤን ጨምሮ ከጎኖት ነን የሚሉ መልእክቶች እየተሽጎደጎዱላቸው ይገኛል። ካንሰር ሁላችንንም ይነካል በማለት የቀድሞ ፕሬዚዳንት ባይደን ሰኞ እለት በማህበራዊ ሚዲያ ገጻቸው አስፍረዋል። እንደ ብዙዎቻችሁ እኔና ባለቤት የጄሌ የተማርነው ነገር ቢኖር በተሰበርንበት ወቅት ጥንካሬ እንደሚመጣ ነው። በፍቅርና በድጋፋችሁ ስላነሳችሁ እናመሰግናለን ሲሉ መልእክታቸውን አስፍረዋል። የባይደን ጽፈት ቤት የቀድሞ ፕሬዚዳንት ወደ አጥንታቸው ዘልቆ በተዛመተው የኃይለኛ የፕሮስቴት ካንሰር መጠቃታቸው ባለፈው ሳምንት ማገባዳጃ እሁድ ዕለት አስታውቆ ነበረ። የባይደን በካንሰር ህመም መያዛቸው የተሰማ የቀድሞ ፕሬዚዳንት በስልጣን ላይ በነበሩበት ወቅት የጤና ሁኔታቸው አዳዲስ ጥያቄዎች እየተነሱ ባለበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ በባይደን የካንሰር ህመም መያዝ እና ሀዘናቸውን ቢገልጹም በኋላ ላይ ግን ባይደን በስልጣን በነበሩበት ወቅት ቡድናቸው ስለ ህማማቸው ቀደም ብሎ አውቆ ዜናዋን ከህዝብ ደብቆ ይሆን የሚል ጥያቄ አቅርቧል። ትራምፕ ለአነሱት ጥያቄ ምንም አይነት ማስረጃ አላቀረቡም። ህዝቡ ቀደም ብሎ እንዲያውቅ አለመደረጉ አስገርሞኛል። አሁን ለደረሱበት ካንሰር ዘጠኝ ደረጃ ለመድረስ በጣም ረዘም ያለ ጊዜ ይወስዳል ሲሉ ሰኞ ከሰዓት በኋላ በዋይት ሀውስ ተናግረዋል። ትራምፕ አክለውም ወደዚህ የከፋ ደረጃ ለመድረስ ዓመታት ሊወስድ ይችላል። በጉዳዩ በጣም አዝኛለሁ እና ሰዎች ምን እንደተፈጠረ ለማወቅ መሞከር አለባቸው ብዬ አስባለሁ ብለዋል። የካንሰር ህመም የከፋ ደረጃ ላይ ከደረሰ በኋላ መታወቁ አዲስ ጉዳይ አይደለም። አንድ በአውሮፓውያኑ 2014 በዩናይትድ ክንግደም የተሰራ ጥናት እንዳመለከተው 46 በመቶ የካንሰር በሽታዎች የሚታወቁት ወደ ከፋ ደረጃ ላይ ከደረሱ በኋላ መሆኑንም አሳይቷል። የባይደን ጽፈት ቤት የቀድሞ ፕሬዚዳንት ወደ አጥንታቸው በዘለቀው የፕሮስቲንት ካንሰር መያዛቸውን አርብ እለት ይፋ ባደረገበት ወቅት ግሊስን በሚባለው አመዳደብ ዘጠነኛ ደረጃ ላይ መቀመጡን ማክሏል። ይህ በሽታውን በከፍተኛ ሁኔታ የሚያስፋፉ ባያደርገውም የሚያስፋፋ ባያደርገውም ካንሰሩ ለሆርሞን ካለው ስስነት ጋር ተያይዞ በሽታውን ለመቆጣጠር አማራጭ ሁኔታዎች የሚፈቅድ ነው ተብሏል። ግሊሲን ዘጠነኛ ደረጃ ማለት ህመሙ የከፋ ደረጃ ላይ መድረሱን የሚያሳይ እና ካንሰሩን በሰውነት ውስጥ በከፍተኛ ፍጥነት ሊሰራጭ የሚችል መሆኑን የዩናይትድ ኪንግደም የካንሰር ምርመራ ተቋም አስታውቋል። ባይደን እንዳሉት በሽታ በሽታቸው ላይ ምልክቶች መታየታቸው ተከትሎ በተደረገ ምርመራ በፕሮስቴት ካንሰር መጠቃታቸው ታውቋል። በካንሰር ህመም መያዛቸውን ተከትሎ የቀድሞ ፕሬዚዳንት ባራክ ኦባማ እና የቀድሞ ምክትል ፕሬዚዳንት ካማላ ሃሪስን ጨምሮ በርካታዎች ከበሽታዎች እንዲያገግሙ መልካምኞታቸው እንዲሁም ድጋፋቸውን ገልጸዋል። የብሪታንያው ንጉስ ቻርለስ ለባይደን በግል በጻፉት ደብዳቤ መልካምኞታቸውን ማስተላለፋቸው የባኪንሃም ፓላስ አስታውቋል። የሰባ ስድስት ዓመቱ ንጉስ ከባይደን ጋር ለበርካታ ጊዜያት የተገናኙ ሲሆን እሳቸውም አይነቱ ባልተገለጸ የካንሰር በሽታ ህክምናቸውን እየተከታተሉ ይገኛል። በዚያን ወቅትም ባይደን በበኩላቸው ህመሙ አሳስቦኛል፣ አምላክ ከፈቀደ አነጋግረዋለሁ በማለት መልካም ምኞታቸውን ማስተላለፋቸው በወቅቱ ተዘግቦ ነበር። የትራምፕ ምክትል ፕሬዚዳንት ጄዲ ቫንስ የቀድሞ ፕሬዚዳንት ከህመማቸው እንዲያገግሙ ያላቸውን ድጋፍ ገልጸው፣ እሳቸውም ቢሆን ባይደን በስልጣን በነበሩበት ወቅት የአሜሪካ ህዝብ ስለ ጤናቸው ግልጽ የሆነ መረጃ ነበረ ወይ የሚል ጥያቄን አንስተዋል። የሰማኒያ ሁለት ዓመቱ አዛውንት ጆ ባይደን በአውሮፓውያኑ 2021 እስከ 2025 ድረስ የአሜሪካ ፕሬዚዳንት ሆነው ማገልገላቸው ይታወሳል። በተለይ የወንዶች ላይ የሚከሰተውን የፕሮስቴት ካንሰር በተመለከተ ሊያውቃቸው የሚገቡ ነገሮች የሰማኒያ ሁለቱ አመቱ የቀድሞ የአሜሪካ ፕሬዚዳንት በፍጥነት የሚስፋፉ የፕሮስቴት ካንሰር እንዳለባቸው ይፋ ካደረጉ በኋላ አሜሪካውያን በተሎ እንዲፈወሱ ምኞታቸውን እየገለጹ ነው። ባይደን ላይ በምርመራ የተገኘው የፕሮስቴት ካንሰር በወንዶች ላይ የሚከሰት ሲሆን አብዛኛው ደግሞ ጥቁሮች በዚህ በሽታ ይጠቃሉ። የቀድሞ ፕሬዚዳንት በሚሸኑበት ጊዜ ያዩዋቸው ምልክቶች መሰረት አድርገው ባለፈው ሳምንት ማብቂያ ላይ ሐኪም ዘንድ ከሄዱ በኋላ ካንሰሩ እንዳለባቸውና ወደ አጥንቶቻቸው መስፋፋቱ ተነግሯቸዋል። ይህ ከአርባዎቹ የእድሜ ክልል በተሻገሩ ወንዶች ላይ የሚከሰተውን የካንሰር አይነት በተመለከተ ልናውቃቸው የሚገቡ ነገሮች እዚህ ይቀርበዋል። የፕሮስቴት ካንሰር ምንድን ነው? ማን የበለጠ ተጋላጭ ነው? መከላከል ይቻላል? ምልክቶች ውስጥ ምንድን ናቸው? ሕክምና ውስጥ አለው? የሚለውን በዝርዝር እናያለን። አብራችን አብራችሁን ሆኖ። ለበርካታዎች ፕሮስቴንት ሲባል ሁለቱ የወንድ ልጅ የዘር ፍሬዎች አካባቢ ወይም የዘር ፍሬ ከረጢት ውስጥ ያለ አካል እንደሆነ ነው የሚያስቡት የኩላሊት የፕሮስቴት ሽንት ፊኛና ቧንቧ ቀዶ ጥቀና ስፔሻሊስት የሆኑት ዶክተር ፍጹም ሰለሞን ግን ፕሮስቴት ከሽንት ፊኛ በታች ያለ አካል ነው ይላሉ። እንደ ዶክተሩ ገለጻ ከሆነ ፕሮስቴት በወንድ ልጅ ብልትና ፊኛ መካከል የሚገኝ እጢ ነው። ፕሮስቴት የዘር ፈሳሽ የማመንጨት ጥቅም አለው። የወንድ ልጅ የዘር ፈሳሽ ወደ ውጭ ሲፈስ ሰባ በመቶ ያህሉን የሚያመነጨው ፕሮስቴት መሆኑን ዶክተር ፍጹም ያብራራሉ። የወንድ ልጅ የዘር ፈሳሽ ህዋስ የሚገኘው እንዲሁም ምግቡን የሚያገኘው ከዚህ ፈሳሽ መሆኑን ባለሙያው ይጠቅሳሉ። ታዲያ የፕሮስቴት ችግር ያለበት ወንድ የዘር ፈሳሽ ወደ ውጭ መፍሰሱን ትቶ የሚመለሰው ወደ ፊኛ ነው። ስለዚህ ይላሉ ዶክተር ፍጹም ፕሮስቴት የዘር ፈሳሽ ወደ ፊኛ እንዳይመለስና እንዳይመለስ ወደ ውጭ እንዲወጣ ይረዳል። ፕሮስቴት ልክ እንደ ምራቅ አመንጭና እንደ ታይሮይድ እጢዎች ሁሉም እጢ ገላንድ ነው። የፕሮስቴት እጢ የሚገኘው ወንድ ላይ ብቻ ነው። ዶክተር ፍጹም በየትኛው የሰውነታችን ክፍል ላይ ካንሰር ሊከሰት ይችላል። ስለዚህም የፕሮስቴትም ለካንሰር ይጋለጣል ይላሉ። በዓለም ላይ ከስምንት ወንዶች መካከል አንዱ በህይወት ዘመኑ ፕሮስቴት ካንሰር ይያዛል። ፕሮስቴት አጥቢ እንስሳት ላይ በሙሉ የሚገኝ ሲሆን እስካሁን ድረስም ካንሰሩ ከሰው ውጭ የታየው ውሾች ላይ ብቻ ነው። ሰማና በመቶ ያሉ ፕሮስቴት ካንሰር ቀስ ብሎ የሚያድግ እንዲሁም ህመም ሳያስከትል ረዥም ጊዜ የሚቆይ ነው። በብዛት የፕሮስቴት ካንሰር በመጀመሪያ ከፕሮስቴት እጢ ላይ ተወስኖ ይቆይና ከባድ ጉዳት በማያስከትል መልኩ ቀስ እያለ የሚያድግ ችግር ነው። ማን የበለጠ ተጋላጭ ነው? ለፕሮስቴት ካንሰር አጋላጭ ከሆኑ ምክንያቶች መካከል አንዱ እድሜ ነው። እድሜያቸው ከ50 ዓመት በላይ በሆኑ የጥቁር ወንዶች እንዲሁም በቤተሰቦቻቸው ውስጥ የፕሮስቴት ካንሰር የተያዙ ሰው የሚገኝ ይበልጥ ተጋላጭ መሆናቸውን ጥናቶች ያሳያሉ። የዩናይትድ ክንግደም ተመራማሪዎች እድሜያቸው አርባ የሞላቸው ወንዶች በየአመቱ ቅድመ ምርመራ እንዲያደርጉ ይመክራሉ። ዶክተር ፍጹም በበኩላቸው ፕሮስቴት ካንሰር ከ40 አመት በታች በሆኑ ሰዎች ላይ የሚገኝ እድሉ እጅግ በጣም አነስተኛ መሆኑን ይናገራሉ። እድሜያቸው ከ20 እስከ 30 የሆኑ ወንዶች በፕሮስቴት የመያዝ እድላቸው አንድ በመቶ ብቻ ነው። ከዘጠና በመቶ በላይ የሚሆኑት የፕሮስቴት ካንሰር የሚከሰተው እድሜያቸው ከአምሳ ዓመት አመት በላይ በሆኑ ወንዶች ላይ ነው መሆኑን ዶክተር ፍጹም አመልክተዋል። አፍሪካውያን ከነጮች አንጻር ሲታይ በዚህ ካንሰር የመገለጥ እድላቸው ከፍ ያለ ነው። ከዚህ በተጨማሪም ተመሳሳይ የቤተሰብ ታሪክ ያላቸው ግለሰቦች የበለጠ ተጋላጭ ናቸው። ወንድ፣ አባት፣ አያት እንዲሁም አጎት በፕሮስቴት ካንሰር የተያዙበት ግለሰብ የተጋላጭነት እድሉ ሰፊ ነው። ከቅርብ ቤተሰብ መካከልም አባቱ በዚህ ካንሰር የተያዘና አያቱ የተያዘ ወንድ እኩል የተጋላጭነት ልክ እንደሌላቸው ዶክተር ፍጹም ያብራራሉ። አባት ወይንም ወንድሙ በፕሮስቴት ካንሰር የተያዘ ወንድ ከአጠቃላይ ህዝቡ ከሁለትና ከሶስት እጥፍ በላይ ተጋላጭ ነው። ሌላኛው መታየት ያለበት በቤተሰብ ውስጥ ካንሰር የተያዘ ሰው በስንተኛው እድሜ ላይ የተገኘበት የሚለው ወሳኝ ነጥብ መሆኑንም ዶክተር ፍጹም ያብራራሉ። ይህንንም ሲያበራሩ ከስልሳ አምስት ዓመት በታች የፕሮስቴት ካንሰር የተገኘበት አባት ልጁ ለካንሰር የመጋለጥ እድሉ ከፍተኛ ይሆናል ይላሉ። ይህም ማለት ልጁ እስከ አምስት እጥፍ ድረስ ለፕሮስቴት ካንሰር የተጋለጠ ነው ሌላኛው ደግሞ ይላሉ ዶክተር ፍጹም አባቱና አያቱ በፕሮስቴት የተጠቁና አባቱ ብቻ የተያዙ ልጁን ብናወዳደር ሁለቱም የቤተሰብ አባላት የተያዙበት ግለሰብ የበለጠ ተጋላጭ ነው ይላሉ የዘረመል ጂኔቲክ ሚውቴሽን ላይ እክል ካለ የበለጠ ለዚህ ካንሰር ይጋለጣል ካንሰር በአብዛኛው ሲታይ ሀዋሱ በተነሳበት አካል ወይንም ስፍራ ከመጠን በላይ ይራባል ከዚህም በመቀጠል ባለበት አካል ላይ ብቻ ተገድቦ ሳይቀመጥ ወደ ሌላ አካል ክፍሎች ይሰራጫል። ፕሮስቴት ካንሰር ተገቢውን ሕክምና በተገቢው ሰዓት ካላገኘ የሽንት ፊኛ ሊያፍን ይችላል። የፕሮስቴት ካንሰር እጢው ላይ ከተራባ በኋላ አጠገብ ወዳሉ የሽንት ቧንቧና ፊኛ ይዛመታል። ከዚህም አልፎ በደም ስር ተሰራጭቶ ወደ ጀርባ ይሄዳል። ፕሮስቴት ካንሰር ብዙ ጊዜ በደም ስር አድርጎ ወደ ጀርባ አከርካሪ አጥንትና ሆድ ውስጥ ወዳሉ ንፊቶችም ይስፋፋል። ለመከላከል ምን ማድረግ ይቻላል? የፕሮስቴት ካንሰር ለመከላከል አመጋገብን ማስተካከል ዋነኛው መፍትሄ ነው። አትክልትና ፍራፍሬ የበዛበት አሳ፣ የአሳ ዘይት፣ የወይራ ዘይት ኦሊቭ ኦይል ያለው ምግብ መመገብ ለመከላከል ይረዳል። ከእነዚህ በተጨማሪ አረንጓዴ ሻይ እንዲሁም ቫይታሚን ዲ መጠቀም የመከላከል አቅምን ያጎለብታል። የፕሮስቴት ካንሰር ምልክቶች ምንድን ናቸው? ቶሎ ቶሎ ሽንት መምጣት፣ በተለይ በምሽት ደም የቀላቀለ ሽንት፣ የሽንት ማስቸገር ስሜት፣ ሽንት ሲወጣ መቅጠን፣ በእንቅልፍ ልብ ሽንት ማምለጥ፣ የሽንት መቆራረጥ ማሳመጥ፣ ከሸኑ በኋላ የመጨረስ ስሜት አለመኖር፣ ወደ ጀርባ ከተሰራጨ በኋላ ደግሞ የታችኛው ጀርባ ክፍል ሕመም፣ የእግር ማበጥ ናቸው። ቅድመ መከላከል የፕሮስቴት ካንሰር አብዛኛው ጊዜ ቀስ ብሎ የሚያድግ በመሆኑ ከጀመረበት ጊዜ አንስቶ ለመሰራጨት እና ህይወቱን አደጋ ላይ ለመጣል ረዥም ጊዜ ወስድበታል። ስለዚህም ቢያንስ በአመት ወይም በሁለት አመት አንዴ ቅድመ ምርመራ ማድረግ ጠቃሚ ነው። በተለይ ለካንሰሩ የመጋለጥ እድላቸው የሰፋ የቤተሰብ ታሪክ ያላቸው ቅድመ ምርመራ እንዲያደርጉ ይመክራሉ። ቅድመ ምርመራ ለመጀመሪያ የተለያዩ ሀገራት የተለያዩ መሪዎች እንዳላቸው የሚናገሩት ዶክተር ፍጹም አንድ ሰው እድሜው ከ50 እስከ 55 አመት ሲሆን ቅድመ ምርመራ እንዲያደርግ ይመከራል። ተመሳሳይ የቤተሰብ ታሪክ ያለው ግለሰብ ደግሞ እድሜ ከአርባ እስከ አርባ አምስት ባለው የእድሜ ክልል ውስጥ ያሉ ምርመራውን ቢጀምሩ መልካም መሆኑን ገልጸዋል። ቢያንስ ቢያንስ በየሁለት አመቱ ቅድመ ምርመራ ማድረግ ይመከራል ሲሉ ያክላሉ። የፕሮስቴት ካንሰር ህክምና ከሁሉ በፊት በቤተሰብ ውስጥ ያለ የፕሮስቴት ካንሰር ታሪክን ማወቅ እንዲሁም ወደ አርባዎቹ የእድሜ ክልል ሲገባ በተወሰ ጊዜው ውስጥ ምርመራ ማድረግ ችግሩ ካለ ስርክ ችግሩ ካለ ስር ሳይሰድ ለማከም ይረዳል። ምርመራ ተደርጎ የፕሮስቴት ካንሰር መኖሩ ከተረጋገጠ በኋላ የተለያዩ አይነት ህክምናዎች እንዳሉ ባለሙያዎች ይናገራሉ። ከእነዚህም ውስጥ በቀዶ ህክምና ካንሰሩን ማውጣት፣ የጨረር ህክምና ወይንም ደግሞ የወንድ ልጅ ቴስቶስትሮን ካንሰሩን በዋነኛነት ስለሚመገብ በሰውነት ውስጥ ያለውን የቴስትሮን መጠን ለመቀነስ ህክምና ይሰጣል። የውጭ ዜጎች በሊዝ የቤት እና የመሬት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ምን ይዟል? የኢትዮጵያ መንግስት ከግማሽ ምዕተ ዓመት በላይ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ እገዳ ጥሎ የነበረውን ህግ የሚሽር አዋጅ አርቅቆ ለህዝብ ተወካዮች ምክር ቤት አቅርቧል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ የሚሆኑበት አግባብ ለመደንገግ የወጣው አዋጅ በሚኒስትሮች ምክር ቤት የቀረበው ከሶስት ሳምንት ገደማ በፊት ሚያዝያ 23 2017 ዓ ም ነበር ረቂቅ አዋጁ ለ65 ዓመታት በውጭ ዜጎች ላይ ለተጣለው የመኖሪያ ቤት ባለቤትነት መብት ክልከላ መሰረት ሆኖ የቆየውን የፍትሐ ብሔር ህግ ሰር ነቀል በሆነ መልኩ የሚቀይር እና የሚተካ መሆኑን በማብራሪያው ላይ ሰፍሯል። በ15 ገጾች የተዘጋጀ ማብራሪያ የአዋጁ መሠረታዊ ዓላማ የውጭ ዜጎች የማይንቀሳቀስ ንብረት ባለቤትነት የሚመሰረት እንዲሁም የመብቶችን ፈቃድ እና ምዝገባ አስተዳደር የሚመራ ሁሉን አቀፍ ህግ ማቋቋሚያ መሆኑን ያትታል። ማብራሪያው በዚህ አዋጁ እንዲሳኩ ከሚጠብቁ ዝርዝር ዓላማዎች መካከል የውጭ ባለሀብቶች በኢትዮጵያ የውጭ ካፒታል ስራ ላይ እንዲያውሉ ማበረታታት ቅድሚያ ቀዳሚው ነው። አዋጁ ይህንን ዓላማ የሚያሳካው የውጭ ዜጎች እና ባለሀብቶች እምነት በማጠናከር መሆኑን ማብራሪያው ያክላል። የቤት ባለቤት እና ተደራሽነት ይበልጥ ማነቃቃት፣ እየሰፋ የመጣውን የመኖሪያ ቤት ፍላጎት እና አቅርቦት ሚዛን በተገቢው መንገድ ማስጠበቅ ሌላው በአዋጁ እንዲሳካው የሚፈለጉ ዓላማ ነው። በአራት ክፍሎች እና በሀያ አንቀጾች የተዘጋጀው ረቂቅ አዋጅ የውጭ አገር ዜጎች የማይንቀሳቀስ ንብረት ባለቤት ስለሚሆኑባቸው ሂደቶች፣ ቅድመ ሁኔታዎች ና አሰራሮችን ይዘረዝራል። ከዚህ በተጨማሪም የውጭ ዜጎች የሚኖራቸው መብትና ግዴታዎች አስብሯል በረቂቅ አዋጁ መሰረት የማይንቀሳቀስ ንብረት በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም መኖሪያ ቤት እንዲሁም ተያያዥ ግንባታዎች ማለት ነው። መኖሪያ ቤት ደግሞ ለመኖሪያነት ዓላማዊ ማከራየት መብት እንደተጠበቀ ሆኖ ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድበት የሚል ትርጓሜ ተሰጥቶታል። ረቂቅ አዋጁ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን ይችላል ይላል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር በመምሪያ የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ሰዎች የዚህ መብት ተጠቃሚ እንዳይሆኑ ሊያግድ እንደሚችል አዋጁ ያትታል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠን በረቂቅ አዋጁ ላይ ሰፍሯል። ረቂቁ የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ገዢ የሚሆን የሚመደበው አነስተኛ የገንዘብ መጠን ከአንድ መቶ ሃምሳ ሺህ የአሜሪካን ዶላር ያናነሰ ሊሆን አይችልም ሲል ያነሰ ሊሆን አይችልም ሲል ቅድመ ሁኔታን ያስቀምጣል። የውጭ ዜጎች በአንድ ጊዜ ሊኖራቸው የሚችለው የማይንቀሳቀስ ንብረት ቁጥር በመምሪያ እንደሚወሰን ረቂቁ ያትታል። ሆኖም ግን የከተማና መሰረተ ልማት ሚኒስትር የአነስተኛ ገንዘብ መጠኑን ከፍ ወይም ዝቅ ሊያደርገው እንደሚችል በረቂቁ ላይ ሰፍሯል። ሚኒስትሩ ይህንን ማሻሻያ ለማድረግ የቤቶች ገበያ ወቅታዊ ሁኔታ፣ የከተሞች የሚያንቀሳቀስ ንብረት አማካይ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን የተሳትፎ መጠንና የአዋጁን ዓላማ ለማሳካት የሚረዱ ሌሎች ምክንያቶች መሰረት በማድረግ እንደሆነም ረቂቁ ያብራራል። የማይንቀሳቀስ ንብረት ባለመብት ለመሆን መሟላት ያለባቸው ተብለው በረቂቅ አዋጁ ከተዘረዘሩት ቅድመ ሁኔታዎች መካከል የወንጀል ሪከርድ የሌለበት መሆን የሚለው አንደኛው ነው። የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልጉ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑንም ሌላኛው ቅድመ ሁኔታ ነው። ረቂቁ የማይንቀሳቀስ ንብረት ባለቤት ለሆኑ የውጭ ዜጎች ከሰጣቸው መብቶች መካከል ከማይንቀሳቀሱ ንብረት በህጋዊ መንገድ የሚያገኘውን የክራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብት የሚለው ይገኝበታል። ከዚህ በተጨማሪ ለራሱና ለቤተሰቡ ኢትዮጵያ ውስጥ እንዲኖር የሚያስችል አግባብነት ባለው አካል የሚሰጥ የመኖሪያ ፍቃድ፣ ሌላኛው መብት ነው። ወደ ኢትዮጵያ መመላለስ እንዲችሉ የሚያደርጉ አግባብነት ባለው አካል የሚሰጥ ለአምስት ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብትን በአዋጁ ተሰጥቷቸዋል። አዋጁ ግዴታዎችን አስቀምጧል። የልዝ የቤት ግዢ፣ የግንባታ ፈቃድ ወይም ተያያዥ የመንግሥታዊ አገልግሎት ክፍያዎችን በኢትዮጵያ ተቀባይነት ባለው የውጭ ምንዛሬ ብቻ መክፈል አንደኛው ነው። የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን የማይችልባቸው ልዩ ቦታዎች ወይም የድንበር አካባቢዎች በመምሪያ እንደሚወሰን ረቂቁ ላይ ተቀምጧል። ከዚህ በተጨማሪ በመንግሥት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ ውጭ ዜጎች የንብረት ባለቤት መሆን አይችሉም። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ ለመሆን ከአገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችሉ ረቂቁ ላይ ሰፍሯል። የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ መሆን የሚፈልጉ የውጭ ሀገር ዜጎች በቅድሚያ በሚኒስትሩ ፍቃድ ማግኘት እንዳለባቸው ረቂቁ አመልክቷል። ክቡራን የዩቱብ አድማጮች ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት ካለ ኮመንት እያደረጋችሁ ቸር ቆዩን።